መጽሐፈ አስቴር ምዕራፍ ሰባት ንጉሱና ሃማም ከንግስቲቱ ከአስቴር ጋር ለመጠጣት መጡ በሁለተኛውም ቀን ንጉሱ በወይኑ ጠጅ ግብዣ ሳለ አስቴርን ንግሥት አስቴር ሆይ የምትለምኘው ምንድን ነው ይሰጥሻል የምትሺውስ ምንድን ነው እስከ መንግስቴ እኩሌታ እንኳን ቢሆን ይደረግልሻል አላት ንግሥቲቱም አስቴር መልሳ ንጉሱ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሱንም ደስ ቢያሰኘው ህይወቴ በልመናዬ ህዝቤም በመሻቴ ይሰጠኝ እኔና ህዝቤ ለመጥፋትና ለመገደል ለመደምሰስም ተሸጠናልና ባሪያዎች ልንሆን ተሸጥን እንደሆነ ዝም ባልሁ ነበር የሆነ ሆኖ ጠላቱ የንጉሱን ጉዳት ለማቅናት ባልቻለም ነበር አለች ንጉሱም አርጤክስስ ንግስቲቱን አስቴርን ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው ብሎ ተናገራት። አስቴርም ያ ጠላትና ባላጋራ ሰው ክፉ ሀማ ነው አለች። ሀማም በንጉሱና በንግስቲቱ ፊት ደነገጠ። ንጉሱም ተቆጥቶ የወይን ጠጅ ከመጠጣቱ ተነሳ፣ ወደ ንጉሱን ቤት አታክልት ውስጥ ሄደ። ሀማም ከንጉሱ ዘንድ ክፉ ነገር እንደታሰበበት አይቷልና ከንግስቲቱ ከአስቴር ህይወቱን ይለምን ዘንድ ቆመ። ንጉሱም ከቤቱ አታክልት ወደ ወይን ጠጁ ግብዣ ስፍራ ተመለሰ። ሀማም አስቴር ባለችበት ባለችበት አልጋ ላይ ወድቆ ነበር። ንጉሱም ደግሞ በቤቴ በእኔ ፊት ንግስቲቱን ይጋፋታልን አለ። ይህም ቃል ከንጉሱ አፍ በወጣ ጊዜ የሀማን ፊት ሸፈኑት። በንጉሱም ፊት ላኩት ጀንደረቦች አንዱ ሀርቦና እነሆ ሀማ ለንጉሱ በጎ ለተናገረው ለመርዶክዮስ ያሰራው ርዝመቱ ሀምሳ ክንድ የሆነ ግንድ በሀማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሀማንም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ጊዜ የንጉሱ የንጉሱ ቁጣ በረደ።